እንዴት አንድ ሺህ ሰብስክራይበሮችን ማግኘት እንደሚቻል ቀላሉ መንገድ ኩ ቪዲዮዎችን እየፖሰታችሁ ነው፣ ተመልካች የለም። ግን ሰብስክራይበራችሁ የታሉ? 25፣ 53፣ ምናልባት 213፣ ምናልባት 650 ደርሰው ግን የሚጨምር ሰብስክራይበር የለም፣ በዛው ቆሞ ቀርቷል። እና አንድ ሺህ ሰብስክራይበር መድረስ ሩቅ እንደሆነ ይሰማዎታል? አንድ ሺህ ሰብስክራይበር ለመድረስ አንድ ማስተካከያ ቀርቶሃል ብለን ብንነግርህ ከምትገምተው በላይ ፈጣን የሆነ ቀላል መንገድ እና አንድ መቶ ቪዲዮዎችን መለጠፍ ወይም ሰዎችን እባኮ ሰብስክራይብ ያድርጉን ወይንም ለደንበኝነት ይመዘገቡ በማለት በመለመድ ሰዓታት ማጥፋት አያስፈልግም የበለጠ ብልህ ፈጣን መንገድ አለ እና ዛሬ ትክክለኛውን የመጫወቻ መጽሐፍ እሰጣችኋለን ትናንሽ ዩቲዩበርስ ፈጣሪዎች ወደ አንድ ሺህ እና ከዚያ በላይ ሰብስክራይበር ለመድረስ አሁንም እየተጠቀሙበት ነው ኪምን ገምታችሁ አካፍሉን በኮሜንት ቦክስ ከሚያስቡት በላይ ቅርብ ነውት። በየቀኑ መለጠፍ አያስፈልግዎትም። ስትራቴጂ ያስፈልግዎታል። የታቀዱ እንቅስቃሴዎች፣ ትልቅ ለውጥ የሚያመጡ የተጠኑ ስልቶች። ከዛሬ እንዴት እውነተኛ ትናንሽ ፈጣሪዎች አንድ ሺህ ተመዝጋቢዎችን በፍጥነት እንደሚደርሱ አሳያችኋለሁ። ያለ ድካም፣ ያለ የውሸት ዘዴ፣ ቀላሉ እና እውነተኛው መንገድ ነው። ከእድገትህን የሚገድል ትልቁ ስህተት መጀመሪያ፣ ዘጠና በመቶ ትናንሽ ፈጣሪዎች እየሰሩት ስላለው ስህተት እነጋገር። ከሁሉም ሰው ጋር ለመነጋገር መሞከር፣ ሁሉም ሰው ተመልካቾቻቸው ለማድረግ መሞከር ኪ ለሁሉም ለመሆን መሞከር ከማንም ጋር ማውራት አይደለም። ኪ የእርሶ ቻናል አማዞን፣ ቲክቶክ፣ የኢትዮጵያ ራሱ ትልቅ ቻናል አይደለም። ዩቲዩብ ስትቀላቀሉ ሁሉም ሰው ለማገልገል አይደለም። የተለዩ ኢላማ የምታደርጋቸው መታደርጋቸው ተመልካቾች አምላኬ ይህ ቪዲዮ ለእኔ የተሠራ ነው። ኩስኪሉ ድረስ ልዩ መሆን አለብህ። ለምሳሌ ኩ የጌሚንግ ቪዲዮዎችን እየለጠፍ ከሆነ ማይነክራፍት ጋሜፕ ዋያን ክፍል አንድ የሚል ርዕስ ብቻ አትስጥ። አሰልቺ ነው። በምትኩ በሃርድኮር ማይክራፍት 100 ቀናትን ያለቤዝ ግንባታ እንዴት እንደተረፈኩ። አየህ ልዩነቱን። አንዱ የተለመደ ርዕስ ሲሆን፣ አንዱ ተመልካቾችን ለመመልከት የሚጋብዝ ነው። የመጀመሪያው ስሜት ኃይል ቀጣይ የመጀመሪያ እይታ ሁሉም ነገር ነው በዩቲዩብ ላይ ያተንብኔላችሁ እና ርዕሳችሁ የመጀመሪያ እይታ ውስጥ ነው። ድምጾን ከመስማታቸው በፊት ይዘትሆን ከማየታቸው በፊት ተመልካቾች የሚመለከቷቸው ነው። ጠቃሚ ፈጣን ጠቃሚ ምክር ተንብኔላችሁንን ስሜታዊ የማየት ፍላጎት የሚቀሰቅስ አድርጉት። አንድን ሰው የሆነ ነገር እንዲሰማው ካላደረጋችሁት፣ የማወቅ ጉጉት፣ ድንጋጤ፣ ደስታ፣ ቪዲዮቻችሁን አይመለከቱትም። ከፈጣን ዘ ዩቲዩብ ቻናላችሁን እንዴት ማሳደግ ይቻላል ከሚለው ይልቅ ማንም ሰው የማይነግራችሁ በዩቲዩብ በፍጥነት ማደግ እውነተኛ ታሪክ ይሞክሩ። ተምብኔላችሁ ላይ የተገረመ ሰው እና እድገታችሁን የሚያሳይ ግራፍ ተጠቅ። የራስ ቀለም መፍጠር። አብዛኞቹ ፈጣሪዎች የሚሸነፉበት ቦታ ይህ ነው። በራስ ቀለም ይዘት ይልቅ በቫይራል ቪዲዮዎች ላይ ያተኩራሉ። ኮ አንድ የቫይራል ቪዲዮ እይታዎቹን ከፍ ሊያደርግ ይችላል፣ ነገር ግን በራስ ቀለም የተሰሩ ቪዲዮዎች ታማኝነትን ይገነባሉ እና ታማኝነት ማለት ብዙ ሰብስክራይበሮችን ያመጣል። መከተል ያለባችሁ ስልት ተከታታይ ቪዲዮዎችን ፍጠሩ። በክፍል በክፍል እርስ በርስ የሚገናኙ ቪዲዮዎችን እንደ ምዕራፎች አድርጉ። ምሳሌ በ2017 አዲስ ኬታማ ቻናል እንዴት እንደሚጀመር የሚል ሊሆን ይችላል። ምርጥ የዩቲዩብ ቪዲዮ ሐሳቦች ለጀማሪዎች፣ እንዴት ቪዲዮዎችን በፍጥነት ይዲት ማድረግ እንደሚቻል። ሐሳቦቹን ያገናኙዋቸው። በእያንዳንዱ ቪዲዮ መጨረሻ ላይ እንዲህ ይበሉ ይህን ከወደዱ ቀጣዩን እስኪያዩ ድረስ ይጠጉ፣ እና የቀደሙ ክፍሎችን ያገናኙት። አመለካከትህን ብቻ ሳይሆን ማኅበረሰብህን ገንባ። ታዳሚዎቹን እንደ ቁጥር ማሰቦን ያቁሙ። እንደ ሰዎች ቤተሰብ አድርገው ያስቡ። ለእያንዳንዱ አስተያየት ምላሽ ይስጡ። ተመዝጋቢዎቹን በቪዲዮዎቹ ውስጥ ይጥቀሱ። ያንን ግላዊ ግንኙነት ይገንቡ። ይህን ለማድረግ የምትጠቀሙት ዘዴ ለመጀመሪያዎቹ የደንበኝነት ተመዝጋቢዎቹ ስም የማህበረሰቡን ስም ይስጡ። ምሳሌ እሺ ቤተሰብ፣ ጓደች፣ ባለ ህልሞች በሚቀጥለው ሳምንት የሚመጣው ትምህር ነው። እንደዚህ አይነት አቀራረብ ቅርብነት፣ ቤተሰብነት መፍጠር ይችላል። ሰዎች የአንድ ነገር አካል እንደሆኑ እንዲሰማቸው ይወዳሉ። ቀላል ነው ግን እያንዳንዱን ተመልካቾችን ወደ ታማኝ አድናቂዎች ይለውጣል። አድምጦ አንድ ሺህ ተመዝጋቢዎች ስለ ድል አይደሉም፣ ቀን በቀን እየተሻላችሁ እያለ የሚሰራ ስልት መገንባት ነው። ኪ ለየት ብለው ቆዩ። ስሜታዊ ተምብኔሎችን ይስሩ። ብዙ የሚገባቸው ተከታታይ ቪዲዮችን ይፍጠሩ። ተመልካቾቹን እንደ ቤተሰብ ያዙ። ኩ ከምታስበው በላይ ቅርብ ነህ። ይህን አግኝተሃል እና ተጨማሪ የደረጃ በደረጃ አገዛ የምትፈልግ ከሆነ ገና እየጀመርን ስለሆነ ሰብስክራይብ በተኑን ይጫኑ። ቤተሰብ ይሁኑ። ቤተሰብ መሆናችሁን አረጋግጥ ስለተከታተላችሁ።